ክብር የሚነሳበት በሌለችበት የእህታችን ክብር የሚነሳበት አላህ ስብሓነሁ ወተዓላ ከምንም በላይ ያስጠነቀቀበት በሚገርም ሁኔታ ምሳሌውን የተናገረበት ሐሜት ነው። አላህ ስብሓነሁ ወተዓላ ለሁላችንም የሚሆን ከሐሜት የሚጠብቀን ምሳሌን የነገረን አንዳችሁ የሞተውን ወንድማችሁ ሥጋ ብሉ ብትባሉ ትበላላችሁን? ምሳሌነቱን ራሱ እናንተ ጠላችሁት ይላል። ዑለሞቹ ደግሞ የዚችን የቁርአን አያ በማየት ልክ ምሳሌነቱን እንደ ጠላችሁት ሁሉ የእህታችሁንና የወንድማችሁንም ክብር እንደዚሁ ማንሳት ጥሉት ይላል ዑለሞቹ እቺን የፈሰሩት። ወንድሜ በሌለበት እህቴ በሌለችበት ስሟን ማንሳት ሐሜት ይባላል። ዚናን ወይም ዝሙትን እንደምንጸየፈው ሁሉ ሐሜትም ከከባባድ ወንጀሎችን የሐሜት አስከፊነት ባለቤቱን ይቅርታ ከመጠየቅ ውጪ ሌላ ተውበት የለውም። አምተን አስተወፍረላህ በማለት ተውበት አደለም፣ አምተን ሐሜት አያርግብኝ ማለትም ተውበት አደለም። ተውበቱ ባማውና በተማው ሰውዬ መካከል ነው። አላህ ደግሞ የሰው ልጅን አክብሮታል፣ አልቆታልና አላህ ያከበረውን ያላቀውን አካል በአይናችን በመጠቃቀስ በከንፈራችን በመነካከስ ስሙን በማንሳት የምናደርጋቸው ነገሮች ሁሉ ሐሜት ይባላሉ። አላህ እኔንም እናንተንም ከሐሜት ይጠብቅ። ወጀዛኩሙላሁ ኸይራን።